ነገር ግን እሳቸው ሳይነገራቸውም በፊት ወደ ክፍሉ ገቡ። ነቢያችንም ሰለ ላሁ ዐለይሂ ወሰለም እንዲያሏቸው አንተ አቡበከር አንተ ጋኔ አደራ ጥየብል ሄድ ነው የኔን ሰሐቦች እንድጠብቅ አደራ። ይህንን ነገር እየተወያዩ ባለበት ሰዓት በድንገት ቤቱና በቤቱ አቅራቢያ ያለው ሁኔታ እንዳለ ተቀያየረ። ኑር በኑር ሆነ። እናታችን አይሻ ረዲየላሁ ዐንሃም ግራ ተጋብተው ወደዛ ወደዚህ እያዩ ነበር። ከቤቱ ውጭ በር ላይም አንድ እጅግ በጣም ውብ ያማረ ሰውም ቆመ ነበር። ረሱላችንም ሰለላሁ ዐለይሂ ወሰለም በሩ ላይ ማን ነበር የቆመው? አሉ። ፋጢማ በሩን ክፈች ሲሏት ፋጢማ ረዲየላሁ ዐንሃም ያ ረሱለላህ እኔ ማን እንደሆነ አላወቅኩትም። እጅግ በጣም ውብ ያማረ ሰው ነው። መጀመሪያም አይቼው አላቅም አለቻቸው። ረሱላችንም ሰለላሁ ዐለይሂ ወሰለም አንቺ እንዴት ልታውቂው ትቻለሽ? እንደዛ አይነት ታዋቂ ነው እሱ የሄደበት ቦታ ላይ ባዶ እጁን እሱ የሄደበት ቦታ ላይ ባዶ እጁን ተመልሶ የማይመጣ እሱ ሌላ ሰው እንዳይመስልሽ፣ አዝራኤል ይባላል አሏት። ይህንን እንደሰማች ፋጢማ ረዲየላሁ ዐንሃ ማልቀስ ጀመረች። ከዛም አዝራኤል አለህ ሰላም ሰላምታን አቅርቦ ወደ ቤት ለመግባት ፍቃድን ጠየቀ። እንዲህም አለ፣ አሰላሙ አለይኩም ያ ረሱል አላህ፣ አንቱ ለዓለም እዝነት ተደርገ የተላኩ ነቢይ፣ አላሁ ተዓላ ሰላምታን ልኮሎታል። እንዲህም በማለት እርሶ ጋር ልኮኛል እርስ ከፈቀዱልኝ ሮሆ አወጣለሁ፣ ካለበለዚያ ተመልሽ ይሄዳለሁ አላቸው። የፈለጉትን ያክል ጊዜም እዚህ ዓለም ላይ መኖር ይችላሉ አላቸው። ረሱላችንም ስለ ላሁ ወሰለም አንተ አዝራኤል፣ እኔ ለአላህ አንድ የምናገረው ነገር አለኝ አሉት። እዝራኤል አለህ ሰላምም ያ ላህ ምን አይነት ነገር ነው መናገር የፈለጉት? አላቸው። ነቢያችንም ስለ ላሁ ወሰለም ወንድሜ ጅብሪል ይታል አሉት። እኔ እሱ ማግኘት እፈልጋለሁ ሲሉ በዛኑ ሰዓት ጅብሪል አለይሂ ሰላም የመጀመሪያው ሰማይ ላይ ነበር። ይሄንን እንደሰማ ወዲያውኑ ወደ ረሱላችን ሰለላሁ ዐለይሂ ወሰለም ቤት ድረስ ገባ። ክፍሉ እንዳለ ኑር በኑር ሆነ፣ ብርሃን በብርሃን ሆነ። በነዛ ብርሃኖች ማህለም ጅብሪል አለይሂ ሰላም ቆሞ እንዲህም አላቸው፣ ያ ረሱለላህ፣ አንቱ የአላህ መልእክተኛ ለምንድን ነው የሚያለቅሱት? ሙሐመድ ረሱሉላህ ሰለላሁ ዐለይሂ ወሰለምም እንዲህ አሉት። ወንድሜ ጅብሪል እኔ ለዚህ ነው የማለቅሰው። እኔ ከዚህ ዓለም ከሄድኩ በኋላ የእኔ ኡመቶችስ እንዴት ነው የሚሆኑ? እስቲ መጀመሪያ ሄድና አላህን ጠይቅልኝ አሉት። ይህንን እንደሰማም ጅብሪል ዓለይሂ ሰላም ወደ አላሁ ተዓላ አርሽ ቀጥታ ሄደ። አላሁ ተዓላም ሁሉንም ነገር እያወቀ ቢሆንም ግን ጅብሪል ዓለይሂ ሰላምን እንዲህ አላቸው።

አላሁ ተዓላ እርሶን እየጠበቁት ነው። እናም ጥሩ ዜናንም ይዤ መጥቻለሁ። ይህም ማለቅስበት ምክንያት ከዚህ በኋላ ወደዚህ ምድር ወሕይ ይዤ ስለማልመጣ ነው። እጅግ በጣም ብዙ አንቢያዎችን ወሕይ ይዤላቸው መጥቻለው። ከሁላቸውም በላይ ግን እርሶ ጋር ነበር ስመጣ ነበረው እናም ዛሬ በጣም ውስጥ የሰላዘነ ነው ሲላቸው፣ ከዛም ረሱላችን ሰለላሁ አለይሂ ወሰለም መላይካዎችን አጽናናቸው እና ከዛም በኋላ ሙሐመድ ሰለላሁ አለይሂ ወሰለም ለአዝራኤል አለይሂ ሰላም ፍቃድ ሰጡት። አዝራኤል የሚባለውን መላይካ ቀደም ብሎ እጁን ወደ ረሱላችን صلى الله عليه وسلم ደረት ጠጋ ሲያደርግ ነቢያችንም صلى الله عليه وسلم እንዲህ አሉት፣ ወንድሜ አዝራኤል ሩህ ስታወጣ የሚያመውን ህመም በሙሉ ለኔ ስጠኝ። ነገር ግን ኡመቶቼን አደራ እንዳታሳምማቸው። አዝራኤል عليه السلام ያ ረሱሉላህ፣ እርሱ ምንም እንዳያስቡ እንዳይጨነቁ፣ ከእርሶ እመቶች ውስጥ ኢማን ያለው ሰው ሩህን ልክ እንደዚህ አድርጌ ነው የማወጣው፣ አንድ ህጻን ልጅ ምን አቶ ታፋ ሰርጦቱን እየጠባ ልክ እንቅልፍ እንደሚወስደው አድርጌ ይህንን ሲሰሙ ረሱላችን ሰለላሁ ዓለይሂ ወሰለም ተረጋጉ። እናም በቀስታና በተረጋጋ በሙሉ ክብር ይሄ ስራም ተከናወነ። የረሱላችንም ሰለላሁ ዓለይሂ ወሰለም ሩህ ወደ አላሁ ተዓላ አርሽ ተላከ። ፋጢማ ረዲየላሁ አንሃ ኡሙል ሙዕሚኒን አይሻ ረዲላሁ አንሓ ምንምሳይ እናገሩ ምላሳቸው ተቆልፉ ጸጣሉ። መላው መዲና ሐዘን አጠላበት። መሬቶችም ለተወሰኑ ግዜያቶች ጸጣሉ። ሁሉም መኹልቃቶች ሀዘን ላይ ወደቁ። ይሄ ዜናም በቶሎ መዲና ውስጥ ተሰራጨ። ይህንን ዜና የሰማዊ መዲና ሕዝብም በሐዘን ወደቀ። ሙስሊሙ እማ አዘነ። እግራቸው ስር መሬቱ እንደ ከዳቸው ሁሉ ታወቃቸው። የራህመተኛው ነብይ ወዳጆች የእድሜ ዘመናቸው ጓደኞች የቅርብ ወዳጆች ሰሓቦቻቸው ከህይወታቸው በላይ የሚወዷቸው ሰሓቦቻቸው ይህንን ዜና ሲሰሙ ምላሳቸው ተቆለፈ፣ አዘኑ። ቀሪዎችም እንደ ህፃን ተንሰቅስቀው አለቀሱ። አብዱላህ ኢብኑ አንስ የሚባል አንድ ሰሓባቸው ይህንን ዜና እንደ ሰሙ ራሳቸውን ስተው ወደቁ። በዚህ በኩል ደግሞ ቢላል ረዲየላሁ አንሁ ከመስጊድ ጥግ ስር ቆመው እያለቀሱ አዛን እንዴት ነው ምለው፣ እንዴት ነው በምላሴ ያንስም የምጠራው ዛሬ በእኛ መሀል የሌሉትን። ማንም ሰው ሊያሳመናቸው አልሞከረም። በሐዘንና በጭንቀት ተውጠው ወደዛ ወደዚህ መሮጥም ጀመሩ። ያገኙትን ሁሉ የኔን ነቢይ አይታችሁታል እንዲህ እያሉ ይጠይቃሉ። ማንም ሰው ግን ምላሽ አይሰጣቸውም ነበር። ምክንያቱም ሁላቸውም በአንድ አይነት ስሜት ውስጥ ነው ያሉት። አንዳቸው አንዳቸውን ማረጋጋት አልቻሉ። በዚህኛው በኩል ደግሞ ዑመር ረዲየላሁ አንሁ ዜናው እንደደረሳቸው ባለምጡቃ ጦቃ አእምሮ ጀግናና በሳል ሳህባ የሚባሉት እየጮሁ እያለቀሱ ሰይፋቸውን መዘዝ አድርገው አውጥተው እናም እንዲህ አሉ። የኛ ነቢ አልሞቱም። ሞቱ ብሎ የሚል ካለ በዚህ ሰይፍ ነው ሁለት ቦታ የምከፍለው። እሳቸው እኛን ጥሎ የትም ቦታ አልሄዱም። አሁንም ድረስ በመሐላችን አሉ እሳቸው። በዛኑ ሰዓት አቡበከር ረዲየላሁ አንሁ ወደዛ መጡና እናም እንዲህም አሉ፣ እናንተ የመዲና ሰዎች እወቁት፣ አላሁ ተዓላ ብቻ ነው ለዘላለም የሚኖረው ሞትም የማይነካው እንዲሁም የማያንቀላፋ ጌታችን አላሁ ተዓላ ብቻ ነው። እዚህ ምድር ላይ የተላኩት ነቢዮችና ረሱሎች ጠቅላላ እያንዳንዳቸው ሞትን ቀምሰዋል። ልክ እንደዛው የእኛ ነቢም ዛሬ መራራውን ሞት ቀምሰዋል። ነገር ግን እሳቸው በሕይወት አሉ ኮ በሥራዎቻቸውና በእኛ ልብ ውስጥ። ይህንንም ሲሰሙ ሰሓቦቻቸው እያንዳንዳቸው የተንሰቀሰቁ ማልቀስ ጀመሩ። የዛን ቀን አጠቃላይ መዲና ውስጥ ለቅሶ ብቻ መሰማት ጀመረ። ሴቶችም ከቤቶቻቸው ወደ ውጭ ወጡ። ልጆቻቸውን በፍርሃት የእናታቸው ውያስር ገቡ። ወንዶችም እርስ በርሳቸው ዝም ብለው እየተያዩ ነበር። ሊገባቸው አልቻለም ከዚህ ትልቅ ሐዘን እንዴት እንደሚወጡ። የዛን ቀን የሰው ልጅ ብቻ አልነበር የሚያለቀሰው፣ መሬትም ሆነ ሰማይ አልቅሰዋል። እያንዳንዱ መኽሉቃት አለቀሰ። መዲና ላይ ያለው ሰማይ ጸጥ አለ። አቡበከር ረዲየላሁ አንሁም ቀስ እያሉ ወደ ረሱላችን ስለ ላሁ አለይ ወሰለም ቤት አመሩ። ቤት ውስጥ እንደ ገቡም ታወቃቸው፣ የተለየ ደስታና ሰላም አንጸባርቆበታል። ቤቱ ልክ የጀነት መዓዛ እንዳንጸባረቀበት ሁላቸውም በአንድ ተቀጫው ነው እያለቀሱ ነበር። እሳቸውም እንዲያሉ ዛሬ ከዚህ ምድር ከሁላችንም በላይ አዛኝ የሆነን ሰው እንሸኛለን፣ በትዝታቸው ብቻ ነው የምንኖረው አሉና፣ አቡ በክር ረዲላሁ አንሁ የረሱላችንን ሰለላሁ ዓለይሂ ወሰለም ፊት ገልጠው አዩ። ግንባራቸውንም ከሳመው በኋላ እንዲህም አሉ፣ አንቱ የአላህ ነቢይ፣ እናትና አባቴ መሥዋዕት የሆኑሎት ልክ እንደ ህይወቶ ሞቶትም ያማረ ነው። በአላህ እምላለሁ በድጋሚ ሞት የሚባል አይነካወትም። የትኛውም ህመምና በሽታም አይነካውትም። ከዛም በኋላ አቡበከር ረዲላሁ አንሁ ከቤት ወደ ውጭ ወጣ አሉና ወደ ህዝቦችም አስተውለው በሚያዩ ሰዓት ዑመር ረዲላሁ አንሁ አደገኛ ድንጋጤ ውስጥ ነበሩ። በጭንቀት ብዛት እጅና እግራቸውንም እያወራጩ ነበር። አቡበከርም ረዲላሁ አንሁ ቀዝቀዝ ባለ ድምፅ ጠጋ ብለው አንተ ዑመር እባክህን ተረጋጋ ሰብር አድርግ። አንተ ዑመር፣ እያንዳንዷ ነፍስ እኮ ሞትን ቀማሽ ናት። አስታውስ። ቤት ውስጥ ደግሞ ፋጢማ ረዲየላሁ አንሃ እንዲህም አለች፣ የኔ አባት ሙሐመድ ረሱሉላህ ሰለላሁ አለይህ ወሰለም የአላሁ ተዓላን ጥሪ ተቀብለው ወደ ጀነትም ሄደዋል። የኔን ህመም ግን ማንም ይረዳልኝ? አለች። እዚህ ጋር ደግሞ ዓልይ ረዲየላሁ አንሁ በሐዘኑ ድንጋጤ የተነሳ እንደ ድንጋይ ጸጥ ብሏል። የነቢዩ ቤተሰቦች ሰሓቦቻቸውና ሙሐጅሪኖች አንደበታቸው ተዘግቷል። አቡበከር ረዲየላሁ ዐንሁ ብቻ ነበሩ እየተዘዋወሩ እያጽናኑ ያሉት ሕብረተሰቡን። የረሱላችንም ሰለላሁ ዐለይሂ ወሰለም ጀናዛ ገና ምድር ላይ እያለ ኺላፋው ተጀመረ። የሙስሊሞች ኸሊፋ አሁን ማን ሊሆን ነው መባባል ጀመሩ። በዚህ ጉዳይ ላይ ረሱላችን ሰለላሁ ዐለይሂ ወሰለም ያስተላለፉት ትእዛዝም አልነበረም። ዑመቱ ክፍፍል እንዳይፈጠር ሲባል ጥቂት ሰሓቦችና ከህብረተሰቡ ክፍሎች የተወሰኑት አንድ ላይ በመሆን ኸሊፋ ማን ይሁን በሚለው መወያየት ጀመሩ። ነገር ግን ልክ ውይይታቸውንም እንደጀመሩ በአንሳሮችና በሙሐጅሪኖች መካከል ልዩነቶች ተፈጠሩ። ልዩነቱም እየሰፋ ሲሄድ ከዚህም በላይ ልዩነቱ መስፋት ስለሌለበት ዑመር ረዲ ላሁ አንሁ ፊት ለፊት መጡና የሙስሊሞች ኸሊፋ የሚሆኑት አቡበከር ረዲየላሁ አንሁ ናቸው በማለት አወጁ። እሳቸው ናቸው የእኛ አስተዳዳሪ። ከዛሬዋ ቀን ጀምሮ እኔ ለአቡበከር ረዲየላሁ አንሁ ታዛዥ ነኝ አሉ። ከዛም እጃቸውን በመጨበጥ ይህንን አወጁ። የዑመር ረዲየላሁ አንሁን ውሳኔ በማየት በጣም ብዙ ሰዎች ተከተሉት። ከዛም በኋላ የረሱላችን ሰለላሁ አለይሂ ወሰለም ከፈን ማዘጋጀት ተጀመረ። ከሁሉም አስቀድመው የረሱላችንን ሰለላሁ አለይሂ ወሰለም ገላ ለማጠብ ዝግጅታቸውን ጀመሩ። ሁሉም ሰሓቦች እኔ አጥባለሁ በማለት ተሰባሰቡ። እናም በአላህ እንምላለን ከገላቸው፣ ከአካላቸው የሚወጣው መዐዛ ልዩ ነው አሉ። የጀነት ጠረንና መዓዛ እየታወቀን ነው እያሉ ሁሉም አይናቸው በእንባ ተሞላ። በዚህ መሐል አንዱ ሰሐባ እኔም የረሱላችን ሰለላሁ ዐለይሂ ወሰለም ገላ እጥበት ላይ መኖር አለብኝ አለ። ኦሳማ ኢብኑ ዘይድ ረሱላችን ሰለላሁ ዐለይሂ ወሰለም ገላ የሚታጠብበት ውኃ ለማምጣት ወጡ። በዛው ሰዓት እንዲህ ይላሉ፣ አንቱ የአላህ ወዳጅ ነቢይ፣ እናትና አባቴ መሥዋዕት የሆንሎት ከእርሶ ሞት በኋላ እኮ እንደዚህ አይነት ነገር ነው ያጣ ነው፣ በድጋሚ ልናገኝም አንችለው ከዚህ በኋላም የሚመጣ ወሕይ የለም። ያ ረሱለላህ ዓለም ሐዘን ላይ ወድቃለች። ከዛ ዐሊይ ረዲየላሁ ዓንሁና ዓባስ ረዲየላሁ ዓንሁ የረሱላችንን ሰለላሁ ዓለይሂ ወሰለም ገላ ማጠብ ጀመሩ። በዛኑ ሰዓትም ዐሊይ ረዲየላሁ ዓንሁ እጅግ በጣም ተንፀቅስቀው ማልቀስ ጀመሩ። እምባቸውም እየፈሰሰ ሊቆም አልቻለም። በልባቸውም ያ ረሱለላህ እንዴት አድርጌ ነው አካሎትን የማጥበው አሉ። እርሱ እኮ ከዓለም ላይ ካሉ ህዝቦች ሁሉ በላጭና ልዩ ሰው ነው። ያ ረሱሉላህ ከአካሉ እንደሚወጣው መዓዛ በየትኛውም ሰው ላይ አይቻልም። በዙሪያው ያሉ ሁሉም ሰሓቦች የረሱላችንን ሰለላሁ አለይህ ወሰለም አካል በማጠብም ተባበሩ። አካላቸውን ካጠቡም በኋላ ሶስት ነጭ ከፈን ጨርቆችን አዘጋጁ። ነገር ግን ረሱላችንን ሰለላሁ አለይህ ወሰለም የት ነው የምንቀብራቸው የሚል ልዩነቶች ተፈጠሩ። የተወሰኑት እሑድ ሜዳ ላይ ሽሑድ አጠገብ እንቅበራቸው ሲሉ የሆነ ሰው ደግሞ ተነስቶ ጀነቱል በቂ እንቅበራቸው አለ። በእንደዚህ አይነት ክርክር መሃል ልዩነቶች ሲፈጠሩ አቡበከር ረዲያላሁ አንሁ መጡና እንዲህ አሉ። እኔ ነቢያችን ሰለላሁ አለይሂ ወሰለም ሲናገሩ ሰምቻለሁ፣ አንድ ነቢይ የሞተበት ቦታ ላይ ነው መቀበር ያለበት ሲሉ። እንዲሁም ነቢዩ ሲናገሩ ሰምቻለሁ፣ እኔን የምትቀብሩኝ ቦታ መስጂድ የማይሰራበት ቦታ መሆን አለበትም ብለዋል። በእነዚህ ሁሉ መሃል እናታችን አይሻ ረዲያላሁ አንሃ ቤት ውስጥ ረሱላችን ሰለላሁ አለይሂ ወሰለም እንዲቀ እንዲቀበሩ በማለት ተስማሙ ሁላቸውም። ከዛም ዋናው አንገብጋቢ ጉዳይ የረሱላችንን ሰለላሁ ዐለይሂ ወሰለም ሰላተል ጀናዛ ማን ያሰግድ ተባባሉ። ይህ ሁሉ ሰሃባና ኡማት ተከትሎት ሲሰግድ የነበረው ነቢይ አሁን የእሳቸውን ሰላተል ጀናዛ ማን ያሰግዳሉ? ከዛም አንድ ኢማም መወሰን የለብንም ብለው ወሰኑ። ሰሃባዎች ሰብሰብ ብለው በግሩፕ ሰላተል ጀናዛን መስገድ አለባቸው ተባባሉ። ከሁሉም አስቀድሞ የነቢዩ አህለል ቤቶች ሰላተል ጀናዛን ሰገዱ። ከዛም ሙሐጅሪኖች ከነሱ በኋላም አንሳሮች ከዛም የመዲና ነዋሪዎች ሰላተል ጀናዛን ሰገዱ። በዚህ መልኩ ተራ በተራ ሁሉም ሰላትል ጀናዛን ሰገዱ። ሰላትል ጀናዛ ከተሰገደ ከሃያ ሁለት ሰዓታት በኋላ ሰይዱል ሙርሰሊን የመጨረሻውና መደምደሚያው ነቢይ የሆኑት ለዓለም እዝነት ተደርገው የተላኩት ሙሐመድ ረሱሉላህ ሰለላሁ ዓለይሂ ወሰለም አካላቸውና ገላቸው እስከ መጨረሻው ከሰዎች እይታ እንዲርቅ ተደረገ። ከዛም ፋጢማ ረዲየላሁ አንሃ ረሱላችን ሰለላሁ ዐለይሂ ወሰለም ሲቀመጡበት የነበረውን ቦታ ነካ በማድረግ እያለቀሰች እንዲህ አለች፣ አባቴ ያ ረሱላላህ የቲ ማድርገኸኝ እኮ ሄድክ። ዛሬ መዲና ለምን ጸጥ አለች? አየሮችስ በእርሶ ፍቅር የተሞላውን ድምፆትን ለምን አያሰሙኝም? እናም እሳቸውን ማስታወስ ጀመረች። ያ ረሱላላህ እርሶ እኮ ሲሉ የነበረው ጀነት ውስጥ አንድ ላይ እንሆናለን ብለው ነበር። ግን እኔ ያን ቀን እንዴት ነው የምጠብቀው? ይሄ ምድር እኮ ለኔ ባዶ ነው የሆነብኝ። እዛም ፋጢማ ረዲየላሁ አንሃ ወደ ረሱላችን ሰለላሁ ዐለይሂ ወሰለም ቀብር ጠጋ አሉና እያለቀሰች እንዲህ አለች፣ ያ ረሱለላህ አንተ ማለት እኮ የአላህ እዝነት ሲዘንብብህ የነበረው ሰው ነው። ጅብሪል ዐለይሂ ሰላምም ወህይ ይዞ አንተ ጋር ይመጣ ነበር። አሁን ግን የወህይ ጉዳዮች ሁሉ ተዘግተዋል። ዛሬ መዲናና ዙሪያዋን ጸጥ ረጭ ብሏል እኮ በዚህ በኩል ደግሞ ቢላል ረዲየላሁ አንሁ መስጂድን ነበዊ ላይ ጸጥ ብለው ቁጭ ብለዋል በዛው ሰዓት ጥቂት ሰሓባዎች ወደ እሳቸው መጡና እንዲህ አሏቸው ቢላል እባክህልኝ፣ ስትል አንድ ጊዜ አዛን በል፣ የነቢያችን ሰለላሁ ዐለይሂ ወሰለም ትዝታ እንድናስታውሳሏቸው። ከዛም ቢላል ረዲየላሁ አንሁ አዛን ለማለት ተነሱና ቆሙ። አላሁ አክበር፣ አላሁ አክበር። ይሄ ጣፋጭ ቃላቸው ልክ ሲሰሙ ማልቀስ ጀመሩ ሰሓቦች። ከዛም አሽሐዱ አንላ ኢላሀ ኢላ ላህ ሲሉ ለቅሷቸው እየጨመረ መጣ። ነገር ግን አሽሐዱ አነ ሙሐመድን ረሱል ላህ ሲሉ ቢላል ረዲየላሁ አንሁ ጸጥ ምንም ነገር መናገር አልቻሉም። ማልቀስን ቀጠሉ። እዛው ሚናራ ላይ ተቀመጡ። ሙሉ የመዲና ህዝብ በድጋሚ ሀዘን ውስጥ ሰመጠ። ቢላል ረዲየላሁ አንሁ እኔ ከዚህ በኋላ መዲና ውስጥ መኖር አልፈልግም፣ ረሱላችን ሰለላሁ ዐለይሂ ወሰለም ከሊሉኔ የምንሰራለው አሉ። ይዛን ቀን መዲናን ላቀው ሄዱ። ከዛ በኋላ ግን ከአንድ ጊዜ ወጭ አዛንን አላሉ። ኡመር ረዲየላሁ አንሁ ቁጡና ጀግና መሪ ተብሎ የሚባሉት ከነቢዩ ሞት በኋላ እሳቸውም እጅግ አዘኑ። የመንገድ ዳርቻ ላይ እየተቀመጡ ለብቻቸው እንደዚህ ይላሉ፣ ወደ ራህመተኛው ነቢይ ቀብር ባየው ቁጥር ደረቴ ይሰነጠቃል። ተነስተው እንደዚህ የሚሉኝም ይመስለኛል፣ አንተ ዑመር አታልቅስ፣ እኔ ኮ ካንተ ጋር ነኝ የሚሉኝ ይመስለኛል። ግን እሳቸው ተመልሰው አይመጡም። ደረታቸውን እየተጋፋ የሚወጣ እንባ ይታይባቸዋል። እኒያ ዑመር ከማንም ሰው ፊት ለፊት አልቅሰው የማያውቁት ዛሬ መንገድ ዳር ላይ ቁጭ ብለው ብቻቸውን ያለቅሳሉ። አቡበከር ረዲየላሁ አንሁ የነቢያችን ቀብር አጠገብ ቁጭ አሉእና እንዴ፣ አሉ ያ ረሱል ላህ ሁልጊዜ በእርሶ ጥላ ስር ነው የነበርኩት ከእርሶም ጋር ስቅ ነበር፣ ከእርሶም ጋር አለቅስ ነበር። ዛሬ ግን ይኸው ብቻዬን ነኝ እኔ ማንም አጠገብ የለም። ያለ እርሶስ እንዴት ነው ህይወቴን የማሳልፈው? አቡበከርም ረዲየላሁ ዐንሁ ረሱላችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ለሁለት ዓመት ብቻ ነበር የቆዩት በህይወት። ሁለቱንም አመት በናፍቆት ነበረ ሲያሳልፉ የነበረው። አቡበከር ረዲየላሁ ዐንሁ አንድ ቀን ማታ ቤታቸው እረፍት እያደረጉ ባለበት ሰዓት አንድን ህልም አዩ። ረሱላችን ሰለላሁ ዐለይሂ ወሰለም በህልማቸው መጥተው የአቡበከር እየጠበቁ ኮኑን ያንተን አሉት። ይህንን ህልም እንዳዩ በፍጥነት ከእንቅልፋቸው ተነሱ አቡበከር ረዲየላሁ ዐንሁ በልባቸውም እየሳቁ ጊዜ ደርሷል፣ በቃ ይሄኔ አሉ። ከትንሽ ቀናቶችም በኋላ ቀስ በቀስ እየታመሙ መጡ። እሳቸው የመሞቻቸው ሰዓትም እንደደረሰ ለጓደኞቻቸውና ለሰሐቦቻቸው እንዲያሏቸው እኔን ከረሱላችን ሰለላሁ ዐለይሂ ወሰለም አጠገብ ቅበሩኝ፣ እሳቸው ጋር ነው መሄድ የምፈልገው አሏቸው። አቡ በከር ረዲየላሁ ዐአንሁ ሲሞቱ ረሱላችን ሰለላሁ ዐለይሂ ወሰለም አጠገብ ቀብራቸው ተፈጸመ በድጋሚም የመዲና ሰማይ ስር ለቅሶች መሰማት ጀመሩ የኛ ውዱ ነቢያችን ሰለላሁ ዐለይሂ ወሰለም የዓለም እዝነት የሆኑት ነቢያችን ውዱ ነቢያችን ሰለላሁ ዐለይሂ ወሰለም ለኛ ለኡመቶቻቸው ብለው ስንት ችግሮችን ተቋቁመዋል ዛሬ ግን እኛ እውነት እሳቸውን እንወዳቸዋለን ዛሬስ እኛ የእሳቸው ሐዘን ይሰማናል እውነት? እውነት እያስታወስናቸው ነው በሱናቸውስ ይሄድን ነው ያአላህ፣ ልባችንን በነቢዩ ፍቅር ሙላለን። ያአላህ፣ ሕይወታችንን በዚህ መንገድ እንድንሄድ አድርገን የነቢዩን ሱናን የምንከተልም አድርገን። ያአላህ፣ እንደዚህ አይነት ሞትንም ስጠን። ጀነት ውስጥ ከነቢዩ ጋር ጎረቤት የምንሆንበትን ማን እንደሆነ ያላወቃችሁ ሰዎች ይሄ ነቢይ እኮ ነው። በእሱ ፍቅር አማካኝነት እንጂ የትኛውም የጀነት በር አይከፈትልንም። ዛሬ ደግሞ በዚህ ዘመን ያለን ሙስሊሞች እስቲ ይሄንን እናስብ። ለእሳቸው ምን ያህል አነባን? እሳቸውን ምን ያህል ወደድን? ምን ያህል እሳስታወስን? በእሳቸው ሱናስ ይሄድንን ያለ ነው? እስቲ ለአንድ ጊዜም ቢሆን እናስብ። በዚህ ነቢይ አማካኝነት ተራራ ያለቀሰለት፣ ዛፎች ያለቀሱለት፣ እንስሳዎች ያለቀሱለት፣ በእኛ አይን ግን አንድማ እንኳን ጠብ አላለም። ልባችንስ እንዴት አልፈራም? ውድ ቤተሰቦቼ እስቲ ዛሬ አንድ ላይ ሆነን ዱዓ እናድርግ ያ አላህ በዚህ በረሕመተኛው ነቢይ ሰለላሁ ዐለይህ ወሰለም ይሁንብህ ሁላችንንም ይቅር በለን ዱዓችንንም ተቀበለን አሚን ቤተሰቦቼ ሁላችንም እንወስን በረሱላችን ሰለላሁ ዐለይህ ወሰለም ሱና መሠረት እንሄዳለን ብለን የእሳቸውን አኽላቅ የራሳችን አኽላቅ እንድናረግ በትክክለኛው መንገድ ላይ ተጉዘን በሞታችን ሰዓት በትክክለኛው ሻህዳን ብለን አላህ ፊት ለፊት እንድንቀርብ ያድርገን። አላህ ሁላችንንም ይቀበለን።